ይህ የዛሬ እውነታ የነገ ደግሞ ኢትዮጵያ ደማቅ ታሪክ ነው። እንግዶችንና መጻተኞችን ተቀብላ ስታስተናግድ በኖሮች ኢትዮጵያ የቀደመው ታሪክ ዛሬም ቀጥሏል። በእስልምና እምነት ተከታዮች ዘንድ ትልቅ ስፍራ በሚሰጠው የረመዳን ጾም ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ሀገራቸው በጦርነት ፈርሳ ኢትዮጵያን መጠጊያ ካደረጉ ሶሪያን ስደተኞች ጋር የረመዳን የፍጣር ማዕድ ተጋርተዋል። ቁጥራቸው ሶስት መቶ የሚደርሱ የሶሪያ ስደተኞች በታላቁ ቤተ መንግስት በተዘጋጀው የኢፍጣር ስነ ስርዓት ላይ ታድመዋል። መተኪያ የሌላትን ሀገር በአጡ ሰዓት ኢትዮጵያ ከጎናቸው ሆና አኑራ ስታከብራቸው ስደተኞቹ ደስታቸው የላቀ ሆኗል። አፍጣር ባረክ አላህ ፊሁ አደምናያ ብዒድ ረመዳን ሙባረክ አልጀሚዕ እንሻ ላ አላ አመት መሐመድ ያረብ አላህ ይባረክ አልጀሚዕ በረመዳን እዚህ ተገኝተን ማፍጠራችን ለእኛ እንደ ሁለተኛ በዓል ነው። ጠቅላይ ሚኒስትር አብይ አህመድ እኛም በእንግድነት ተቀብለው ማስተናገዳቸው በሚሊዮን ብሮች የማይገመት ደስታን ይሰጠን። በጥሪው ከምንም በላይ ተደስተናል። አላህ ይባረካቸው። ምስጋናዬን የማቀርበው በእኔና በመላ ሶሪያውያን ስም ነው። ዶክተር አብይ ጠቅላይ ሚኒስትር ሆነው ከእኛ ጋር ማዕድ መጋራታቸው ደግሞ የበለጠ ትልቅ ነገር ነው። በቃ እኔ የምለው አላህ ኢትዮጵያን ይጠብቅ ነው። ተሸክር አብይ አህመድ የ ልተቀ መዓና ወዓዘምና ላ ልዕሻ ልአፍጣር ባረከ ላ ፊሁ

ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ እንደገለጹት የኢፍጣር ስነ ስርዓቱ ገና በኢስላም ማለዳ ቀናት ኢትዮጵያ ናያቶቻችን የነቢዩ መሐመድን የቅርብ ዘመዶችና ሶሃቦችን ተቀብለው ያስተናገዱበትን አንጸባራቂ ታሪክ የሚያስታውስ ነው። ኢትዮጵያ በታሪክም እንድታወቀው በእስልምና ታሪክም የመጀመሪያው ሂጅራ ስደት ከሌሎች ዓለማት ሁሉ እዚች ሀገር ላይ ነበር ይሄ ነገር የመጣውና፣ ዛሬም ያንን ፈለግ በመከተል ዶክተር ዐቢይ አሕመድ የሌሎች ስደተኞች እዚች ሀገር ላይ መጥተው እንደ ሀገራቸው እንዲኖሩ በሰላም ችግሮቻቸው እንዲያሳልፉ ህዝቡ ከነሱ ጎን እንዲቆም ይህም ደግሞ ትልቅ ተምሳሌት ነው። በቤተ መንግስት ጠርቶ እነዚህን ምስኪኖች፣ ረዳት የሌላቸው ቤተሰብ የሌላቸው ወገኖችን አብሮነትን ለማሳየት አይዟችሁ ለማለት የተደረገ እንቅስቃሴ ነው። ህዝባችንም ይህንን ፈለግ እንዲከተልና ከነሱ ጎን አብሮ እንዲቆም ትልቅ መልእክት ስለሆነ ይህን ኃላፊነት እንዲወጣ የሚያሳይ ትልቅ ስራ ነው። ክቡር ጠቅላይ ሚኒስትር ላደረጉት ይህንን ትልቅ የሆነ ምሳሌ ተግባር እንዲሁም ደግሞ ሌሎቻችንም ማህበረሰቦች የእኛ ኃላፊነት የኛ ኢትዮጵያነት መገለጫ ይሄ ስለሆነ እዚህ ላይ እንድንገኝ አደራ ነው ያስተላለፉት። ይህንን ፕሮግራም ክቡር ጠቅላይ ሚኒስትሩ ከዚህም በፊት የኢፍጣር ፕሮግራም በጾም ወቅት በተለይ ከሀገራቸው ተሰደው በሰላም እጦት ምክንያት ኢትዮጵያን እንደ ሁለተኛ ሀገራቸው ቆጥረው ተሰደው የመጡ የሶሪያ ማህበረሰቦችን እህቶች ወንድሞችን በተለይ በዚህ በጾም ወቅት ደግሞ ልናስባቸው ከጎናቸው ልንሆን እንደሚገባ በማመን ነው ይህ ፕሮግራም እዚህ የተዘጋጀው። በአልጄዚራ የኢትዮጵያ ቢሮ ኃላፊ መሐመድ ተወከል እንዲህ አይነት መርሃ ግብር መዘጋጀቱ ለኢትዮጵያ ዲፕሎማሲያዊ ትርጉሙ ከፍ ያለው ነው ይላል። ኢትዮጵያ እንግዳ ተቀባይ ሀገር መሆኗን ለዓለም የሚያረጋግጥ እንደሆነ ገልጸዋል። ለሩፊጂ ሱሪያና የመን ለውሳቸው መስተናገድ ይሄ የታሪካዊ ኢትዮጵያ ሩፊጂና እንግዳ ተቀባል እንደሆነት በኋላ ያለት ለየት ያለ ዝምድና በኢትዮጵያና በጠቅላላ በአረብ አገሮች ሁሉ ሌት ያለ ታሪክ እንዳለ ያሳያል። በጣም ጥሩ ነው። ይሄ ድማ ያለ ፍቅሬ ያቀራርባል። ኢትዮጵያ አሁን ላይ እነዚህን ስደተኞች ተቀብላ ስታስተናግድ በውስጧ የራሷን ችግሮች እየተጋፈጠች ነው። ትናንት ትልቅ ሀገር የነበራቸው ሶሪያውያን ዛሬ ስደተኞች ያስባላቸው ያኔ በውስጣቸው የነበረውን ችግር በሰከነ መንገድ መፍታት አለመቻላቸው ነው። ይህ ለኢትዮጵያውያን ትልቅ ትምህርት ይሰጣል። እኛም ኢትዮጵያውያን ከዚህ የምንማረው ብዙ ነገር አለ። አሁን በሀገራችን በተለያዩ አካባቢዎች ግጭት አለ። የሰላም እጦት አለ፣ መፈናቀል አለ። የሰው ሀገርን ሰው ሰብስበን ያለን እንደ ወንድም እንደ እህት የምናይ እርስ በርሳችን ደግሞ የበለጠ በዚህ ጊዜ መተሳሰብ እና ሀገር እንዳትፈርስ ሀገር ከፈረሰች የተለያየ እጣ ይደርሰናል። ሌሎቹ ዜጎች የደረሳቸው እጣ ይደርሰናል እና ይሄንን አስበን ሰከን ብለን ይህም መጥፎ ጊዜ ደግሞ በጋራ ተሻግረን የምናልፍበት እንዲሆን በዚህ የኢፍጣር ስነ ስርዓት ምሁራን፣ ጋዜጠኞችና ስለ ታላቁ የኢትዮጵያ ህዳሴ ግድብ የሚሟገቱ ወጣቶች ታድመዋል። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በታላቁ የረመዳን ወር ለህዝበ ሙስሊሙ ያደረጉት በጎነት ሀገራዊ አንድነትን የሚያጠናክር እንደሆነም ተገልጿል። ቤተመንግስት ቤተ መንግስት ጠቅላይ ሚኒስትር ባለበት አብረጎን ለጎን ማፍጠር ማለት ለኔ ይሄ አዲስ ምዕራፍ ነው። ይቺ ሀገር ከሞላ ጎደል የሁለቱም ሀገሮች የሙስሊሙ የክርስቲያኑም ሀገር ናት። ይሄ ምንን ያሰኛል? የሁላችንም ሀገር ናት የሚለውን ነው። እኔ በአእምሮ ውስጥ በአካለት ከዚህ ቀጥሎ በውጭ ያፈራሁትን ያመረጥኩትን የተማርኩትን በሙሉ ለዚች ሀገር ሰላም፣ እድገት፣ ብልጽግና ለመስራት በአስር ጣት የፈርሜ የተነሳሁበት ጊዜ ነው። ሀገር ከፍታ የሚመጣው በልጆቿ ፍቅር ነው። በልጆቿ መተባበርና ቅንነት ነው። ስለዚህ መተባበር፣ ቅንነት እርስ በራሳችን ስንዋደድ አንድ ስንሆን ለኢትዮጵያ ስናስብ ለራሳችን ብቻ በልቶ ማደር ብቻ ሳይሆን የኛን ብቻ ሳይሆን የሀገራችንን በሰፊው ስናስብና ኢትዮጵያ ቀድማ ስትመጣ ሁሉንም አስተዋጽኦ አንድ ብሎኬት ስታቀርብ አንድ ግድግዳ ያልቃል አይደል? ሀያ ሰው ሰላሳ ሰው ካለ እኛም እንደዛ ነን። ለኢትዮጵያ አንድ ብሎኬት ብናቀርብ ሁላችንም ተባብረን ትልቅ ህዝብ ነው ያለን፣ ትልቅ መሆን እንችላለን።